የመድሃኒ ዓለም ፎቶግራፍ ያለበት ይሄ ልቡ ላይ እሳት ነገር ያለበት የመድሃኒ ዓለም ፎቶግራፍ ያለበት ሰው ምልክት ማነው? የማነው ቤት ና ወደዚህ ስለ ጌታ ክብርስ እውነት ነው የምለው ነገር ስድስት ቁጥር አየሁ ቤት ስንት ሰውን ያለው ስድስት ነ አሁን እግዚአብሔር ሊፈውስህ ሆድህ ጋር ያለህ ህመም አለ፣ እዚህ ጋር ይህንን የሚወጋህ ነገር አለ። ዛሬ እግዚአብሔር ሊያነሳልህ ነው። አሜን። ክንታሮት የሚያመው ሰው ማለት ነው። እኔም ያመኛል። እግዚአብሔር እንደዚህ ሲያረግሀየሁ ከፍ ሲያደርግሃየሁ ፈውስ ሆነልህ በሉት። አሜን። በመንፈስ አለም ላይ ካርታ ወደ አንተ ሲመጣየሁ። አሜን። እየጠየኩህ እጄ እንዲገባ ጌታ ሲያጨብጭቡ በጌታ ሜን ስተርጋ እንድሰጠይ የለመንኩ ቤት አገኘው። ግቢው ቤት ውስጥ ነጭ ኖራ የተቀባ በጭቃ የተሰራ ቤት አየው። እዛው ጋር እንደሆነች ዛፍ ነገር አለችበት የኮክ ፍሬ ምትመስል። ይሄ ቤት የማን ነው? ቤት እሱ የሲስተር እግዚአብሔር ነገርህን አሳልፎ ሰጠህ። አሜን። የተወሰደብህ ነገር ተገኘህ። ራስህ ላይ የሚወረወረብህ ዲፕሬሽን አየው። ዛሬ ያንን ቀስት እግዚአብሔር ሲመልስልህ አየው። አሜን። አሁንም የእመቤት ማርያም ፎቶግራፍ ያለበት የተለጠፈበት የማን ነው ቤት? የእኔው ነው። ቤት ውስጥ ላይ ታውቃለህ፣ ይሄ እግርህ ጉልበትን ጀምሮ የሚይዝ ነገር አለ። ከልጅነት ጀምሮ በጣም ስቃይ የማይበት እግር፣ የዚህ ኬዝ ወገብህ ጋር ነው ችግሩ ያለው። ዛሬ እግዚአብሔር ፈውስ አደረገ። የሞት መንፈስ ከእናትህ ቤት የሚመጣ መንፈስ አየሁ። ያ መንፈስ እግዚአብሔር ፈውስ አደረገል። እናት በሕይወት አሉ። አርፋለች ያ መንፈስ ፈረሰ። በሉ ጨሌ መንፈስ አየሁ። አዎ እውነት ነው። አመችሳ መንፈስ አየሁ። አዎ የሚገበር ልክ ነው። ዛሬ ያ መንፈስ ተመታህ። አሜን። ያንተ ህይወት ተለቀቀ። አሜን። ምልክት አንድ አይነት በለው፣ አንድ አይነት። እግዚአብሔር ፈወሰኝ። እግዚአብሔር ፈወሰኝ። ግራ ግራ። ምን አደረገልህ? እግዚአብሔር ፈወሰኝ። ምን ያደርግህ ነበረ? እግዚአብሔር አትፈርስም። አሜን። አይንህንና ጆሮህን መቶ የሚወጋህ ነገር አለ። እውነት ነው። እግዚአብሔር ለአንተ ፈውስ አደረገ። ነገርህ ተፈወሰ። አሜን። ፋይናንስህ ተለቀቀ። አሜን።